ሰላም ሰላም እንዴት ናችሁ? የቻናል የቤተሰቦች እያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። እንደተለመደው ዛሬም አረፍተ ነገር ነው ማለት ነው። ጀላችሁ መጣሁ አጭራጭር አረፍተ ነገሮችን ለጀማሪዎች በሚመች መንገድ እሰራላችኋለሁ። ቪዲዮውን እስከ መጨረሻ በመከታተል ላይክና ሸር ያደርጋችሁ አዲስ ማሽ ደግሞ ሰብስክራይብ በማድረግ እስከ መጨረሻ ድረስ አብራችሁኝ የጻፋችሁ ተከታተሉ ማለት ነው። ለበለጠ በግል መማር የምትፈልጉ ከታች በማስቀምጠው ደውላችሁ አናግሩኝ። በቅርቡ አማርኛ እንድታውቁ አግዛችኋለሁ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁኝ። አነብላችኋለሁ። እዚህ ጋር በጥቁር የተጻፈ አለ። እዚህ ጋር ደግሞ በሰማያዊነት የተጻፈ አለ። ሁለቱንም እናነባለን። አብራችሁ ከኔ ጋር ተለማመዱ። ፊደሎችን እንዴት እንደምጠራ አብራችሁ እያነበባችሁ በመጥራትና በሁል ጊዜ በመከታተል ነው ለውጥ የሚገኘውና አብራችሁ ከኔ ጋር ተለማመዱ ማለት ነው። እሺ መጀመሪያ ሀሳቡ ተመችቶኛል ይላል ሀሳቡ ተመችቶኛል ይላል። ሐሳቡ ተመችቶኛል። የመጀመሪያው ሐሳቡ የሚለው ቃል ሆኖ ከዛ ተመችቶኛል ሲሆን አረፍተ ነገር ይሆናል ማለት ነው። ሐሳቡ ተመችቶኛል የሚል አረፍተ ነገር ይሆናል ማለት ነው። ቀጥሎ ደግሞ ይቅርታ ይላል። ይቅርታ፣ ይቅርታታ ከዛ አላወቅሁም፣ አላወቅሁም ይላል። ነበር፣ ነበር ይላል። ይቅርታ አላወቅሁም ነበር ይላል ማለት ነው። ይቅርታ አላወቅሁም ነበር ይላን ማለት ነው። እንግዲህ አብራችሁ ከእኔ ጋር እየደጋገማችሁ አንብቡት፣ ግልጽና እንዲገባችሁ ማለት ነው። ደግማችሁ ደግማችሁ ሲጨርሱ በራሱ ቪዲዮን እያዞራችሁ ብታዩት ምርጥ ነው። እሺ ቀጥሎ ደግሞ በቅርቡ በቅርቡ ይላል። እመለሳለሁ እመለሳለሁ በቅርቡ ይላል። እመለሳለሁ በቅርቡ። ከዚያ እመለሳለሁ ይላል ማለት ነው። እመለሳለሁ በቅርቡ፣ እመለሳለሁ። ኦኬ፣ ቀጥሎ ደግሞ ነገ ይላል። ነገ፣ ሁለቷ ፊደል ነገ የሚል ቃል ይኖራታል። ከዚያ እን ገናኛለን እንገናኛለን። ይላል እንገናኛለን ነገ ይላል። ከዚያ እንገናኛለን የሚል አረፍተ ነገር ይኖረዋል ማለት ነው። ኦኬ ቀጥሎ ደግሞ ቤተሰብ ቤተሰብ ይላል። ቤተሰብ ከዛ ሰላም፣ ሰላም፣ ናቸው፣ ናቸው። ክፍተቱን እየጠበቃችሁ አንብቡ እናንተ ማለት ነው። ብቻ ብቻውን አንዴ ሳይሆን ክፍተት፣ ስፔስ፣ ስፔሱን እየጠበቃቸው ማንበብ ቤተሰብ መጀመሪያ ከዛ ሰላም ከዛ ናቸው። ቤተሰብ ሰላም ናቸው ትላላችሁ ማለት ነው። ቤተሰብ ከዛ ሰላም ከዛ ናቸው ብላችሁ ታነባላችሁ። ኦኬ ከዛ መጨረሻ ላይ ያለው ደግሞ ስራ ይላን። ከዛ በዝቶ ብኝ በዝቶ ብኝ ነበር ነበር። ስራ ይላን የመጀመሪያው፣ ከዛ በዝቶ ብኝ ይላን በዝቶ ብኝ፣ ከዛ ነበር ነበር። ስራ መጀመሪያው፣ ከዛ በዝቶብኝ ነበር የሚል አረፍተ ነገር ይኖረዋል ማለት ነው። እንደዚህ አድርጋችሁ መለማመድ እኔ ጋር አብራችሁ ተከታታይ ስታነቡት ግልጽ ይሆንላችሁ። አንድ ደብተር ላይ ደግሞ ብትጽፉት በጣም ምርጥ ነው። ኦኬ አሁን አብረን እናንብበው። መጀመሪያው ሐሳቡ ተመችቶኛል። ከዚያ ይቅርታ አላወቅሁህም ነበር። ከዚያ በቅርቡ እመለሳለሁ፣ በቅርቡ እመለሳለሁ። ከዛ ነገ እንገናኛለን፣ ነገ እንገናኛለን። ከዚያ ቤተሰብ ሰላም ናቸው፣ ቤተሰብ ሰላም ናቸው። ከዛ ስራ በዝቶብኝ ነበር፣ ስራ በዝቶብኝ ነበር ይላል ማለት ነው። ኦኬ፣ አሁን ደግሞ የምናነበው ቀጥሎ ያለውን ይሆናል። ቀጥሎ ያለውን ደግሞ እናንበብ። እሺ፣ መጀመሪያ ላይ ያለው ስ ል ኩን ስልኩን ይላል። የመጀመሪያው ስልኩን ከዚያ አላ ነሳልኝ አላነሳልኝ አለ አለ ስልኩን። ከዚያ አላነሳልኝ አለ ስልኩን አላነሳልኝ አለ ትላላችሁ ማለት ነው። በአንድ ላይ ስልኩን አላነሳልኝ አለ ብላችሁ ታነባላችሁ ማለት ነው። እንግዲህ ብቻ ብቻውን ስልኩን የሚለው ብቻውን ቃል ነው። አላነሳልኝ የሚለውም ቃል ነው አለ የምትለዋም ቃል ትሆናለች ማለት ነው። በአንድ ላይ ስልኩን አላነሳልኝ አለ ብላችሁ ታነባላችሁ። ኦኬ። ቀጥሎ ደግሞ ጨዋታው ጨዋታው ይላን ጨዋታው ተመችቶኛል። ተመችቶኛል ጨዋታው ይላን ተመችቶኛል ጨዋታው ተመችቶኛል ይላን ማለት ነው። ጨዋታው የሚለው ብቻውን እስከ ስፔሱ ድረስ፣ ከዛ ተመችቶኛል። በአንድ ላይ ጨዋታው ተመችቶኛል ይላል ማለት ነው። ቀጥሎ ደግሞ መስራት መስራት ያስከብራለ ያስከብራል መስራት ብቻውን፣ ከዛ ያስከብራል። በአንድ ላይ መስራት ያስከብራል። የመ የሰ የረ የተ መስራት ያስከብራል ይላል። ደግሞ የ የሰ የከየበየረ ከዛ የለ ያስከብራን የሚለውን ቃል ሲወስድ በአንድ ላይ መስራት ያስከብራን የሚል አረፍተ ነገር ይኖረዋል ማለት ነው። ቀጥሎ ደግሞ ስፖርት ስፖርት ትላለች እስከዚህ ድረስ ስፖርት መስራት መስራት ጥሩ ነው። ስፖርት መስራት ጥሩ ነው። ስፖርት መስራት ከዛ ጥሩ ነው ይላን ማለት ነው። ኦኬ ቀጥሎ ደግሞ ብዙ ላንሄ ብዙ ገንዘብ ገንዘብ ብዙ ገንዘብ አግኝቶል አግኝቷል ብዙ ገንዘብ አግኝተዋል ብዙ ገንዘብ አግኝቷል ይላል ማለት ነው። ብዙ ገንዘብ አግኝቷል። ብዙ ብቻዋን ቃልናት ገንዘብ ቃልናት አግኝቷል የሚለው ቃል ነው። በአንድ ላይ ብዙ ገንዘብ አግኝቷል የሚል አረፍተ ነገር ይኖረዋል። ኦኬ ከዚያ በመጨረሻ ልጁ ይላል። ልጁ ከኔ ጋር ነው። ልጁ ከዚያ ከኔ ከዚያ ጋር ከዚያ ነው። ልጁ ከኔ ጋር ነው። በአንድ ላይ ስታነቡት ልጁ ከኔ ጋር ነው ብላችሁ ታነቡታላችሁ ማለት ነው። እያደረጋችሁ መለማመድ አለባችሁ። በጣም ቀላል ነው። አማርኛ አብራችሁ ከኔ ጋር ብትከታተሉ ዩቲዩብ ላይ መወቅ ትችላላችሁ ማለት ነው። እሺ አሁን እናንብበው ስልኩን አላነሳልኝ አለ፣ የመጀመሪያው ስልኩን አላነሳልኝ አለ። ቀጥሎ ደግሞ ጨዋታው ተመችቶኛል፣ ጨዋታው ተመችቶኛል። እሽ ቀጥሎ ደግሞ መስራት ያስከብራል፣ መስራት ያስከብራል። እሽ ከዛ ስፖርት መስራት ጥሩ ነው፣ ስፖርት መስራት ጥሩ ነው። ከዛ ብዙ ገንዘብ አግኝቷል፣ ብዙ ገንዘብ አግኝቷል። በመጨረሻ ልጁ ከኔ ጋር ነው ልጁ ከኔ ጋር ነው ይላል፣ ማለት ነው። እንዲህ በማድረግ ብትለማመዱ በደንብ አድርጋችሁ አማርኛ ማንበብ ትችላላችሁ ማለት ነው። አጭር ነው፣ እስከ መጨረሻ ድረስ በመከታተል ቪዲዮንም እያዞራችሁ በማየት ተለማመዱበት። ለበለጠ ከታች በማስቀምጠው ደውላችሁ አናግሩኝ፣ ሀሳባችሁን መስጠት ትችላላችሁ ማለት ነው። በኢሞም፣ በቴሌግራም፣ በዋትስአፕም እናንተ በምትፈልጉት ደውላችሁ ለማናገር ትችላላችሁ። እኔ ኦንላይን ላይ ሁሌ የምገኛለሁኝ። እናስተምራለን ማለት ነው። መማር የምትፈልጉ ደግሞ መማር ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምመጣ ሰላም ሆኑ። ቻው